ሴት የላከው ሞት አይፈራም በሀገር እና በሚስት ድርድር የለውም አለች ሀገሬ ሰው ብሩክ ዛሬ ሰው ገሎ ነበረ ማለት ነው እና ሰላም እንዴት ናችሁ ቤተሰቦች ደህና ናችሁ ወይ እኔ ያለሁላችሁ እግዚአብሔር ይመስገን በድጋሚ መጥቻለሁ ማለት ነው እና ሀይሚራዝ ደንግጣ በስመ አብ ኧረ ብሩክ ምን ሆነ ነው ልጁ እስከሚደማ ደም በደም ደም እላሌ ያደረገ ደም በደም እስከሚሆን ድረስ የምትመታው? በሰላም መነጋገር እያለ ነገሮችን መፍታት እያለ እንደዚህ በጸብ የብስኮ እድል ውስጥ እያስገባ ከው ነው። ኧረ ጉድ ነው ጉድ ነው። እኔ እንዴት እንደደነገጥኩ እንዴት እንደደነገጥኩ ማለት ሲጀመር ፋሲልም ጥፋት ሰርቷል። እንዴት አትሉም? የሰው ልጅ ሳያዝ ግን ብሩክ አልተረጋግም እንጂ፣ ቆይ እንዲጨረስላችሁ። ብሩክ ቢረጋጋ እኮ ብሩክ አላዳመጠውም እንጂ፣ ፋሲል እኮ አመጣጡ ሀሚን በስነ ስርዓት እሺ ብላ ወደ ወስዶ ብሩክን ይቅርታ ለማድረግ ነበረ። ብሩክ ደግሞ ትናንት ሀሚ በመታገቷ ተናዷል። በመታገቷ ስላችሁ ወስዷት አንድ ቀን እሱ ጋር አሳድሮ ስለመጣ ማለት ነው። ለምንድን ነው እንዴት አንተ እሷን የምታገተው? አንተ ማነክ? አልበዛም ወይ? አለ ማለት ነው። ይሄ ሁሉ ሀይሚ፣ ይሄ ሁሉ አንቺ አመጣሽው። አየሽ አይደለ? ይኸው ብለሽ ብለሽ ወንዶቹን ልታባይ ነው፣ ልታጫርሽ ነው እንዲህ። ብሩኪ ለመጀመሪያ ጊዜ ወንድ ላይ ሲዘነዝር ያየው ማለት ነው። ይኸው ጭራሽ ጭራሽ፣ ምን ታመጣልህ ገና? ድራሻ አባህን ነው የማጠፋው ከዚህ ከሀይሚ እንትን ከሚሌ ካልወረድክ ማለት ባይዘዊ፣ ወንድ ልጅ ካፈቀረ ምንም ነገር ከማድረግ ወደኋላ አይልም ማለት ነው። በብሩክ ተማሩ ማለት ነው። ሲቀጥል ፋሲል፣ አንተ ነህ ጥፋተኛ። በቃ ፍታት፣ በቃ ልጅቷ አልፈልግም አልፈልግም ብላለች አለ። በቃ ካልፈለገች ከህይወቷ መውጣት ነው ያለበ አንድና አንድ አማራጭ ማለት ነው። በግዴታ አይሆንም። ፍቅር በፍላጎት ነው ፍቅር የሚሆነው ማለት ነው። አንድን ሰው አንተ በግዴታ ወደ አንተ ማድረግ አይችልም። ነገም አያምርምም፣ ዘለቄታ የለውም። ለዛ በቃ ተዋት እንዴ። አሁን ደግሞ ብሩክ ደበደበው፣ ደግሞ ፋሲል ደግሞ ብሩክን ጠብቆ ይደባደባል። ለሴት እንዴ ምን ሆናችሁ ነው ያማችኋል እንዴ? እንዴ ልጅ አንድ ነገር ቢሆንብክስ? ብሩኬ፣ ብጁ ላይ ሰበብ ቢሆንስ? አንተ ነህ እኮ ችግር አንተ አንተ ላይ ነው ችግር የሚፈጠረው። አሁን ደግሞ በዓል ነው በዓል እየደረሰ ነው። ሌላ አንተ ውዝግብ ውስጥ ጣጣ ውስጥ አትግቡ እና በቃ አሳጥሩት፣ ፕራንኮን በቃ አሳጥሩት። ለምን ፓርቱቱ ደግሞ ከባህል በኋላ ተቀጥላላችሁ? ፕራንኮን አሳጥሩት። ባህል እየደረሰ ነው እንትን እያለ ነው እና ብታሳጥሩት ጥሩ ነው ብዬ አስባለሁ ማለት ነው። ሲቀጥል ብሩኬም ልክ አልሰራክም። ግን የእውነት እኮ ሳይመታው እኮ አይቀርም ዶ ውን እኔ በቃ ሲመታው፣ እኔ ሊያናግሩ ምናምን ነበር የመሰለኝ ማለት ነው። ብሩካኔ ሰንዝሮ አይቻላቅም ማለት ነው ትዚያ ላይ ያኔ ሀብሬሽንና ዳኒ ሲጣሉ የነበረው ነገር እሱ፣ ትዚያ ላይ ከዛ ጥሩ ኖርማል ሲመጣ ሊያናግረው ምናምን ነበር መሰለኝ፣ ማለት ነው። ለዛ ብሩክ ሰዓት፣ ቁርሱ ሳተ ነው የጉራጌ ልጅ ደው። ሳያስቡ ነው እኮ የመታው ማለት፣ ጥጥ ታደርገው ማለት ነው። እንደዚህ ነበር እሱን ስታቃጥል የነበረው፣ ቀለበት ሳያደርግለት ቀለበት ቀለበት አድርግች ይላታሉ። ፍቅረኝ ናት ፍታት ሴት ስትላን አሁን ድራሽ አባቷ ጋር ሜጋ ቢደርስ ፋሲል ነው አሁን ጉሮሮን የሚቆርጥልህ ማለት ነው። ቀልድ የቅልም በሚስት እና በሀገር ቀልድ የለም። ዬ የሀገሬ ሰው እና እንተ ነክ ጥፋቱ ያንተ ነው ፋሲል። ምን ሆነህ ነው በሰለጠነ ዘመን ሴታገትክ? በሰለጠነ ዘመን ዘመን ሳትፈልግ ቀለበት አደረግ እና ኤኒዌይስ ያው ሀይሜ ደግሞ እኮ ብስማ እንደነገጠች ሀይሜ ራሱ ማለት ነው። ምስኪን ሶፍት ትሰጠዋለች ደግሞ ማለት ነው ሶፍት ትሰጠዋለች ማለት ነገር ግን ያው ጥፋት መደባደቡን መደብደቡን ባልደግፈው፣ ያው ፋሲልም ስላጠፋ ያው ማለት ከሀይሜ እንዲርቅ ከሀይሜ ህይወት እንዲወጣ ነው ከህይወታቸው እንዲወጣ ነው ብሩክ ይህን ነገር ያደረገው። ነገር ግን አንዳንድ ጊዜ እንደዚህ በምትጣሉበት ሰዓት ላይ በእጀ ሌሳ በምናምን ቢሆን አንተ ትጎዳለ ማለት ነው እና ያው በጣም በጣም ከባድ ነገር ነው እና ዛሬ ያው ደግሞ እኮ የፋሲል ድፍረት ራሱ ግርም የሚላል ዛሬ ራሱ አይናወቶ ነው። ቪዲዮ በቃ ካሜራ ማን ቆቁ ቀጥሮ ምናምን ነው ቪዲዮ በቁም ነገር ሲቀርጽ የነበረው ማለት ነው እና ኤኒዌይስ ያው በእንደዚህ አይነት ሁኔታ እንትን ብሏል። ያው ብሩኬም ሀይሚሌ እንዴት እንደጮሁባት በቃ እኔ እና እሱ እንድንጋደል ነው አይደለም የምትፈልጊው? በቃ አንቺ ተይ ተይ ተይ ተይ በቃ ለዚህ ነገር ሁሉ ምክንያት አንቺ ነሽ እያለ ሀይሚም ሲጮባ ሲቆጣት ነበረ። ብሩክ በጣም ነው የተናደደው ማለት ነው። ያናደደው ከምንም በላይ መታገቷ ነው። እንዴት ያግታታል? በቃ ለምን ሰው የላትም ምናምን ብሎ ነው። በዛ ስሜት ነው በጣም የተናደደው። እና ያው ትናንት ኦልሬዲ ሀይሚ እንደነገተ እንደተናገረች ከሆነ ማለት ነው። ሲቀጥል በቃ አሁን ፕላንኩን አሳጥሩት። የእውነት ለመናገር በቃ ለምን እስከ ጥጋት ትራአታ ስራአታ ስዶ ዝሙት ማለት ነው። ሀይሚ የምታመጣው ነገር ማአት ነው። እዛ የምትመጣ ፕራንኩን አሳጥሩት አሳጥሩት፣ አሳጥሩት፣ አሳጥሩት። ለምን ረጅም አታድርጉ፣ ማለት ለምን በዓል ነው እሙሽ ጋር ትሄዳላችሁ በዚህ በአዲሱ መኪና ምናምን ብዙ ብዙ ነገር አለባችሁና አሁን አንድ ሳምንት ነው የቀረመችሽ። በዚህ በማማት ቡጥቡጥ ጫጫታ አታምጡብን ጭቅጭቅ አታምጡብንና ሀይሚም ፋሲሉም ፍቱ ፓርቱቱ ቀጣይ ከበዓል በኋላ ቀጥሉ ነው የምላችሁ ማለት ነው። ቤተሰማት የእውነት የምላችሁ የእውነት ፕራንኩ እንዴ እኔ በጣም ነው ሳይመታው ግን የእውነት አይቀርም መሳለኝ። ብሩክ ተናዶ ነው መሰለኝ ማለት ነው። የእውነት አንዳንድ ጊዜ